አልጋችሁ ፊት ለፊት ያለውን መስታወት በጨርቅ ሸፍኑ ወይም ደግሞ አንሱ ስላችሁ ቀልድ የመሰላችሁ ሰዎች ዛሬ ሁለተኛ ማስጠንቀቂያ እና ሌላ ሁለተኛ ታሪክ ነግራችኋለሁ። ይሄ ታሪክ ቀጥታ ከብሊዚ ትራንስሌት የተደረገ ወይም ደግሞ የተተረጎመ ነው። ባለታሪኳን ረዴት እንበላት። ረዴት ከአልጋዋ ፊት ለፊት ቀጭን መስታወት አለ፣ እና አንድ ምሽት ተኝታ ነበረ። ተኝታ በነበረበት ሰዓት ታዲያ ስሊፕ ፓራሊሲስ ያጋጥማታል። ስሊፕ ፓራሊሲስ ማለት በተለምዶ ዱካክ ብለን የምንጠራው ማለት ነው። ዱካክ ሲያጋጥማችሁ፣ በእንቅልፍ ላይ እያላችሁ ሰውነታችሁ ገና ሳይነቃ አይምሯችሁ ቀድሞ ይነቃል አይምሯችሁ ቀድሞ ነቅቶም የሆነ የሚያጨናንቅ ነገር ልባችሁ ላይ ያረፈ እስኪመስላችሁ ድረስ እጅና እግራችሁን ጥፍር አርጎ የያዛችሁ እስኪመስላችሁ ድረስ መጮህ መጣራት እስኪያቀታችሁ ድረስ ያጨናንቃችኋል። እረዴት እንደምንም ብላ ከእንቅልፏ ትነቃለች። ያው ዱካ ከትንሽ ደቂቃዎች በኋላ ይለቃችኋል እና ስትነቁ ግን በጣም ነው የምትደነግጡት። በቃ ትንፋሽ ያጥራችኋል፣ ልባችሁ በጣም ይመታል። እና ደንግጣ ትነሳለች ማለት ነው። እና ስትነሳ ቀጥታ ያየችው ፊት ለፊቷ ያለውን መስታወት ነበረ። ታዲያ መስታወት ውስጥ ኦድ የሆነ ነገር ወይም ደግሞ ያልጠበቀችውን ነገር ታያለች ማለት ነው። እረዴት ተኝታ ነበረ የነበረችው በመስታወቱ በኩል ስትመለከት እና በመስታወቱ በኩል ያለችው የራሷን ነጸብራቅ ግን ከአልጋው ተነስታ ቀና ብላ ቁጭ ብላ ነበር ረዴት ረዲት ይህን ክው ብላ ትደነግጣለች። ቀጥታ ሮጣ ሄዳ ወደ መስታወት ቆማ መመልከት ትጀምራለች ማለት ነው። ታዲያ ውስጥ ያለችው የረዴት ነጸብራቅ መሳቅ ትጀምራለች ማለት ነው። ድምጽ ሳታሰማ መሳቅ ትጀምራለች ረዴት በዚህ ሰዓት የምትገባበት ይጣፋታል። ብቻ እየሰቀች በነበረችበት ሰዓት ነጸብራቋ ከጀርባዋ የሆነ ጥላ የሚመስል ነገር የመጣባት እንደሆነ ረዴት ትመለከታለች እና ዞራ ቼክ ታደርጋለች። ዞራ ቼክ ስታደርግ ምንም ነገር ከእሷ ጀርባ የለም። ይልቁንስ በመስታወቱ በኩል ያለችው ነጸብራቋ ከኋላዋ ያለውን ጥላ ዞራ ትመለከትና መሳቅ ትጀምራለች ማለት ነው። በዚህ ጊዜ ረድኤት እጅግ በጣም ተጨንቃ መጮ ትፈልጋለች ግን ሰውነቷ በሙሉ ደርቆ ስለቀረ ማንንም መጣራት አልቻለችም። ከዚያም በነፀብራቁ ውስጥ በኩል ያየችው ጥላ ነገር ነፀብራቁ ውስጥ ላለችው ረድኤት በጆሯ ያንሾካ ሹክላ አስጀመር የሆነ ነገር ረድኤትም ያንን ሹክሹክታ እየሰማች መሳቅ ጀመረች፣ ነፀብራቋ ማለት ነው እና ረድኤት ይህንን ስታይ እምቧ ይመጣል። በጣም ነው የደነገጠችው ከዛ በኋላ ምን መስማት ትጀምራለች? የሹክሹክታ ድምፆች ክፍሏ ውስጥ መስማት ትጀምራለች ማለት ነው። በዚህ ጊዜ ታዲያ አባትየው ዘሎ ቤቱን በእርግዶ ይገባል ማለት ነው፣ ወደ ረዴት ክፍል። አባትየው እንዴት ወደ ረዴት ክፍል መጣ? ይሄ ሁሉ እየተከሰተ በነበረበት ሰዓት ታዲያ አባትየው ተኝቶ ህልም ያይ ነበረ። ህልም ያየውም ረዴት መጥፎ ነገር ውስጥ ሆና ክፍሏ ውስጥ እየጮኸች አባዬ አባዬ እያለች እየተጣራች ነበረ፣ በህልሙ ያየው ማለት ነው ና ተነስቶ ደንግጦ ረዴትን ቼክ ሊያደርግ ሲገባ ወደ ክፍሉ ቆማ ከመስታወቱ ጋር ድርቅ ብላ እንበዋ ወረዳ ያገኛታል ማለት ነው። ከዛም በኋላ ጎትቶ ከክፍሉ ይዟት ይወጣና ወደ ራሱ ክፍል ይዟት ይሄዳል። አባትየው ረዴትን አቅፎ ካረጋጋት በኋላ የፈጠረውን ነገር እንድትነግረው ይጠቃታል። ረዴትን ደንግጣ ስለነበረ ማውራት ያቀጣታል። በመጨረሻ ግን ድንጋጥራ ከለቀቃት በኋላ ያለውን ነገር አስረድታው ክፍሏ ገብቶ መስታወቱን ነቅሎ ያወጣዋል ማለት ነው።